ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳቸው የሮሃ ቲቪ ተከታታዮች የሚያዝያ 27 ቀን 2017 ዓመተ ምህረት የረፋድ ዜናዎችን ይዘንላቸው ቀርበናል የአማራ ፋኖ አደረጃጀቶች ወደ አንድ ለመምጣት የሚያስችላቸውን ውይይት እያደረጉ መሆኑ ተገልጿል በተለያዩ ግንባሮች ውጊያዎች ቀጥለዋል ብልጽግናም እገታና አፈሳውን አጧጡፎታል በብልጽግናው ባለስልጣን ለአንድ ዓመት ያህል ታስረው የተለቀቁት ታዬ ደንዳ በአገዛዙ ላይ ከባድ ትችት ሰንዝረዋል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 በኢንጂነር ደሳለኝ ሲያስብ ሸዋ የሚመራው የአማራ ፋኖ በሸዋና በአርበኛ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም ናቸው ወደ አንድነት ለመምጣት ውይይት እያደረጉ ያሉት ዘመቻ አንድነትን በውህደት እናጠናቀቃለን በሚል የጀመሩት የፋኖ አደረጃጀቶቹ እስካሁን የጋራ ዘመቻዎችን አውደውጊያዎችና የእንቅስቃሴ ገደቦችን ሲያደርጉ ነበር ከዚያም አልፎ በየዕለቱ በቃል አቀባዮቻቸው በኩል የጋራ የጦር ግንባር መረጃዎችን እየሰጡ ቆይተዋል። ሆኖም ግን ይህን እያደረጉ ያሉት በአራት አደረጃጀት ስር ሆነው ስለሆነ ወደ አንድ አደረጃጀት እንዲመጡ በበርካቶች ዘንድ ጥያቄ ሲቀርብ ቆይቷል። በተለይም ከአማራ ህዝብና ከአማራ ፋኖ ሰራዊት ከፍተኛ የአንድነት ጥሪ ሲደረግ ከርሟል። በዚህም ከሰሞኑ እነዚህ ኃይሎች በተወካዮቻቸው በኩል እያደረጉት ያለው የአንድነት ውይይት የመሳካት እድሉ ከፍ ያለ ነው ሲሉ ምንጮቻችን ገልጸውልናል። በከፍተኛ ደረጃ ጥንቃቄ ተደርጎበት እየተካሄደ ያለው የአንድነት ውይይት የብስራት ዜና እንደሚሰማበትም ሰምተናል። በዚህ ጉዳይ ላይ የሚኖሩ ተጨማሪ መረጃዎችን እየተከታተለን ወደ እናንተ የምናደርስ ይሆናል። በሌላ በኩል ደግሞ በዘመቻ አንድነት 48ኛ ቀን የአማራ ፋኖ በጎጃም የሶስተኛ ጎጃም አገው ምድር ክፍለ ጦር የቢትወደድ መንገሻ ጀንበሬ ብርጌድ ዛሬ ማለዳ ጊሳ ከተማ መሽጎ የነበረውን የብልጽግና ጦር ድባቅ መጥቶታል። በማለዳው በተደረገ ፈጣን ማጥቃት ጀግኖች የቢትወደድ መንገሻ ጀንበሪን ብርጌድ አባላት ጊሳ ከተማ የነበረውን ኃይል በመደምሰስ ከተማዋን በቁጥጥር ስር አውለዋታል። በተመሳሳይ በጎንደር አርማጭሆ ሰንሰል በተባለ ቦታ ትላንት እሁድ ሚያዝያ 26 ቀን 2017 ዓ ም ከረፋዱ ጀምሮ ከባድ ውጊያ ተደርጓል። የአማራ ፋኖ አንድነት በጎንደር ረመጥ ደጀን ክፍለ ጦር ባደረገው ተጋድሎም በአገዛዙ ጦር ላይ ከፍተኛ ኪሳራ አድርሷል። በርካታ መሳሪያዎቹንም በእጁ አስገብቷል። በውጊያ ፋኖን ማሸነፍ ተስኖታል፣ የሚባለው የብልጽግናው አገዛዝ ደግሞ በአማራ ኦሮሚያና ደቡብ ክልሎች ከፍተኛ የሆነ የታዳጊዎችና የወጣቶች አፈሳ እየፈጸመ ቀጥሏል። በሰሜን ሸዋ ዞን መቀመጫ ደብረ ብርሃን አፈሳው ቀጥሏል የሚሉት የከተማዋ የሮሃ ምንጮች ሸቀተራ 06 ቀበሌ 08 ቀበሌ፣ እንዲሁም የቀን ስራ ፍለጋ በሚካሄድበት በሰውተራ አካባቢዎች አፈሳው ተጧጡፏል ብለዋል። አፈሳው እየተካሄደ ያለውም ታርጋ በሌለው አምቡላንስ መሆኑን ነው ምንጮቻችን የነገሩንም። አገዛዙ ወታደራዊ ሽንፈቴን ያካክስልኛል ብሎ በተደጋጋሚ በሚያውጀውና እንደ አዲስ ባገረሻው የአፈሳ መርሃ ግብር በእነዚህ የደብረ ብርሃን አካባቢዎች በቀን ውስጥ በርካታ ሰው ይታፈሳልም። በተመሳሳይ ደግሞ ከአፈሳ ውጪ በከተማዋ አድባ ብተናዎች፣ ሚሊሻዎች የቤት ለቤት ፍተሻ አድርገው ሲጨርሱ ከኋላቸው የሚመጣ ሌላ ኃይል እገታ ይፈጽማል ብለውናል። ምንጮቻችንም እገታው የሚካሄደውም በእነዚህ የአገዛዙ የጸጥታ ኃይሎች ጥምረት ነው የሚሉት አስተያየት ሰጪዎቹ በእገታውም ከፍተኛ ገንዘብ ይጠየቃል ሲሉ ገልጸዋል። ይህ በእንዲህ እንዳለ በሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ በጋሬሮ ቀበሌ የኦሮሚያ የጸጥታ አካላት በፈጸሙት ጥቃት ሁለት የአማራ ተወላጆችን ገድለው 160 ባወራዎች ላይ ዝርፊያ ፈጽመዋል። በብልጽግናው ባለስልጣን ለአንድ ዓመት ያህል ታስረው የተለቀቁት ታዬ ደንዳ ትምህርትን አስመልክቶ በአገዛዙ ላይ ከባድ ትችት ሰንዝረዋል። በተለያዩ አካባቢዎች የወንድማማቾች ጦርነት እየተደረገ በመሆኑ ምክንያት ከሰባት 7 ሚሊዮን በላይ የኢትዮጵያ ልጆች ከትምህርት ገበታ ውጪ መሆናቸውን የትምህርት ሚኒስትሩ መናገራቸውን ያስታወሱት አቶ ታዬ ደንዳ በሞንጎሊያ የህዝብ ብዛት ሲታይ የሁለት ሀገራት ህዝብ መማር አልቻለም ሲሉ ገልጸዋል። አቶ ታዬ በ21ኛው ክፍለ ዘመን በሀገራችን ትውልዱ በዚህ ልክ ለመሐይምነት መጋለጡ እጅግ ያንገበግባል ያሉ ሲሆን፣ ይሁንና ጉዳዩን የተመለከተ ጥያቄ በፓርላማው ሲነሳ ለችግሩ ኃላፊነት የሚወስዱ የድንቁርና ጌቶች ናቸው ተብሏል ይላሉ። ይህ አጀንዳ ሆኖ ባለፈው ሰሞን ብዙ አነጋግሯል። በእርግጥ ትምህርት ለአንድ ሀገር ሁለንተናዊ ልማት ወሳኝ በመሆኑ ትምህርትን በማደናቀፍ ትውልድ ላይ ወንጀል ለሚሰራ አካል ከዚያም በላይ ማለት ይቻላል ሲሉም አንስተዋል። ዋናው ጥያቄ ግን ይህ የድንቁርና ጌታ ወይም ጠበቃ በትክክል ማን ነው የሚለው ይመስለኛል ያሉት ፖለቲከኛው፣ ዝም ብሎ በፍረጃ ማውገዝ ሳይሆን በመረጃና በምክንያት ተንትኖ ትክክለኛ ባለጉዳዩን ማሳየት ያስፈልጋል ሲሉ አብራርተዋል። በሴራና በቁማር የተጠለፈው ለውጥ የመጣው በህዝብ ልጆች ትግል መሆኑን ያስታወሱት ታዬ በዋናነት በኦሮሚያና በአማራ ክልሎች ውድ ዋጋ ያስከፈለ የወጣቶች ትግል መደረጉን ገልጸዋል። ይህን አስመልክቶ አቶ ታዬ ይጠይቃሉ። ለመሆኑ ያኔ ባዶ ጁን ሆኖ በሰላም በመታገል ለውጥ ያመጣው ወጣት ዛሬ ለምን ታጥቆ ጫካ ይገባል? ወጣቱ ያው ቢሆንም በለውጡ የተቀየረው የመንግስት አመራር አይደል? ከለውጡ በኋላስ በሰላማዊ ሰልፍ ሲነሱ የነበሩ ጥያቄዎችን ተራ ጩኸት በማለት ሲያጣጥል የነበረው ማን ነው? ለጦርነት የድጋፍ ሰልፍ በተደረገበት መስቀል አደባባይ ጦርነትን ለመቃወም ሰላማዊ ሰልፍ የጠሩ ሰዎች ታፍነው በአዋሽ አርባ እንዲሰቃዩ ያደረገውስ ማን ነበር? አርቲስት ታሪኩ ዲሽታ ጊና ሰላም ይሻላል በማለቱ ያሸማቀቀውና መከላከያ ሰራዊቱን በተኛበት አርዷል ያለውን አካል በመሸለም ሰላም ሰላም ያለውን ገፍቶ ጠመንጃ የታጠቀውን ያቀፈው ከሰላም ይልቅ ጦርነትን እንደሚወድ ያሳየውስ ማን ይሆን ይላሉ ፖለቲከኛው አቶ ታዬ ደንዳ። ጥያቄያቸው ይቀጥልና ታዲያ በዚህ ልክ ጸረ ሰላም አቋም ይዞ የነበረው መንግስት በጦርነት ምክንያት ከትምህርት ገበታ ውጭ ለሆኑ የኢትዮጵያ ህፃናት በምን ሞራሉ ሌላውን ይፈርጃል? ደግሞም ማንም በህዝብ ላይ ወንጀል እንዳይፈጸም መከላከልና የዜጎችን በሰላም የመኖርና የመማር ነጻነት የማስከበር ኃላፊነት የመንግስት መሆኑ ይታወቃል። መንግስት ኃላፊነቱን መወጣት ካልቻለ ስልጣን መልቀቅ ይኖርበታል እንጂ ሌሎችን እየፈረጀ መቀለድ እንዴት ትክክል ይሆናል? ይህ በትውልድ ላይ የተፈጸመው አደገኛ ወንጀል በድንቁርና ጌትነት የሚያስፈርጅ ከሆነ ፍረጃው በዋናነት መንግስት ራሱን ይመለከታል በማለትም በአጽንኦት ገልጸዋል። በሌላ በኩል ደግሞ በመምህራን ላይ የሚደርሰውን የደሞዝ ክፍያ ግፍ ከጊዜና ኢኮኖሚ አንጻር ገምግመው አቅርበዋል። ከሀያ ዓመታት በፊት የነበሩት መምህራን ህይወት ከዘጠኝና አስር እጥፍ በላይ ከአሁኑ መምህራን የተሻለ እንደነበር ጠቁመዋል። እንዲሁም የኢትዮጵያ ምሁራን የተሻለ ኑሮ ያልኖራቸው በመንግስታቸው ስለሚበደሉና ስለሚዘረፉ መሆኑን አንስተዋል። ከብልጽግና ደሴት ነዋሪዎች ሰፈር የቀጣይ ትውልድ ግንባታ የሚለው ድስኩር በተደጋጋሚ ይሰማል የሚሉት አቶ ታዬ በተግባር ግን ትውልዱን የሚያመክን አደገኛ ተግባር ይፈጸማል ብለዋል። አቶ ታዬ የዛሬው የአርበኞች ቀን አስመልክቶ ባስተላለፉት መልእክት ደግሞ እንኳን ለአርበኞች ቀን አደረሰን። ደግሞም አርበኝነት እንደ አቡነ ጴጥሮስ ለነፃነት ለአንድነትና ለሀገር ክብር በጀግንነት ዋጋ መክፈል እንጂ እያጭበረበሩ በህዝብና በሀገር ኪሳራ መነገድ እንዳልሆነ ማወቅ አለብን ሲሉ አብይንና መንግስታቸውን ሸንቆጥ አድርገዋል። ኤርትራ ትግራይ የምጽዋ ወደብን እንድትጠቀም ፈቅዳለች መባሉ የማኅበራዊ ሚዲያ አጀንዳ ሆኗል። ለአስመራው የኢሳያስ አፈወርቂ መንግሥት ቅርብ የሆነውና መንግሥታዊ መረጃዎችን ጭምር በማጋራት የሚታወቀው ኤርትራዊው አክቲቪስትና ቲክቶከር ትግራይና ኤርትራን በሚመለከት ያወጣው መረጃ እያነጋገረ ነው። አወል ሰይድ የተባለው ይህ ግለሰብ ትግራይ ማንኛውንም የገቢና ወጪ የንግድ እንቅስቃሴ በምጽዋ በኩል እንድታደርግና እንድታስገባ ኤርትራ ፈቅዳለች ብሏል። ለኢሳያስ አፈወርቂ መንግስት በጣም ቅርብ ነው የተባለው አክቲቪስት ይህ የተደረገው የትግራይን ሕዝብ ስቃይ ለመቀነስና ለሰብአዊነት ነው ሲል ገልጿል። በዚህ ጉዳይ ላይ ተፎካካሪዎቹ የትግራይ ኃይሎች እነ ደብረ ጽዮንና እነ ጌታቸው ረዳ ያሉት ነገር የለም። ብልጽግናም ሆነ ኤርትራ ስለ ጉዳዩ ምላሽ አልሰጡም። ሆኖም የትግራይ ኃይሎች ይህ የኤርትራ ግብዣ እውን ከሆነ ግብዣውን ተቀብለው እንቅስቃሴያቸውን በምጽዋ በኩል ይጀምራሉ ወይ የሚለው ተጠባቂ ጉዳይ ነው። ከሰሞኑ ዛራ ከተባለው በትግራይ ጉዳይ ከሚሰራ ሚዲያ ጋር ቆይታ ያደረጉት የህወሀት ምክትል ሊቀመንበር አቶ አማኑኤል አሰፋ ከኤርትራ ጋር ያሉትን የድንበርና መሰል ችግሮች የአብይ መንግስት አይፈታም ብለን ካመንን በራሳችን መንገድ ተነጋግረን እንፈታለን ማለታቸው ይታወሳል። እንዲሁም የክልሉ የሰላምና ጸጥታ ኃላፊ የሆኑት ጀነራል ፍሳሃ ኪዳኑ በቅጽል ስማቸው ፍሳሃ ማንጁስ ከሰሞኑ ወደ ኤርትራ አቅንተው ከኤርትራ ሹመኞች ጋር ተነጋግረዋል የሚል መረጃም ወጥቶ ነበር። ይህ የህወሓትና የኤርትራ ግንኙነት በስፋት እየተነገረ ያለው ብልጽግና ከአስመራው መንግስት ጋር ፍጥጫ ውስጥ በገባበት ወቅት መሆኑ ደግሞ አራት ኪሎን እየናጠ ነው። የአስመራና የአዲስ አበባ ሰዎች አንዳንዴም በይፋ ሌላ ጊዜም በአክቲቪስቶቻቸው በኩል ለጦርነት ዝግጁ መሆናቸውን የሚያመለክቱ መረጃዎችን እያወጡ ይገኛሉ። ሆኖም ይህ ከኤርትራው አክቲቪስት በኩል የተነገረውን የኤርትራ የወደብ ግብዣ የትግራይ ጋዜጠኞችና ሚዲያዎች ከኢሳያስ በኩል ለትግራይ እየተላከ ነው በሚል በአዎንታ እየዘገቡት ይገኛሉ። በ2013 በተጀመረውና ሁለት ዓመት በፈጀው የትግራይ ጦርነት የኤርትራ ጦር በትግራይ ህዝብ ላይ ግፍ ፈጽሟል በሚል ይታማል። የእስራኤል መከላከያ በጋዛ ለማካሄድ ላቀደው መስፋፋት ተጠባባቂ ኃይሉን መጥራት መጀመሩ ተገለጸ። መከላከያ ኃይሉ በጋዛ ታግተው የሚገኙ እስራኤላውያንን ለማስለቀቅና የሐማስን ታጣቂዎች ለማሸነፍ ጫና መጨመሩ ይናገራል። ተቺዎች ግን የተኩስ አቁም ማብቃቱን ተከትሎ በቅርቡ ያካሄደው ወታደራዊ ዘመቻ ታጣቂዎቹን ለማስለቀቅ አለመቻላቸውን በመግለጽ ጠቅላይ ሚኒስትር ቤንጃሚን ኔታንያሁም በዚህ ግጭት ዓላማቸው ምንድን ነው የሚለውን ጥያቄ ውስጥ ወድቋል ብለዋል። በእቅዱ መሰረት ወታደሮቹ በአዲስ አካባቢ ተሰማርተው በምድርና ከምድር በታች የሚገኙ ሁሉንም መሰረተ ልማቶች ያወድማሉ። የእስራኤል የደህንነት ካቢኔ እሁድ ዕለት ሲገናኝ ወታደራዊ መስፋፋቱን ያጸድቃል ተብሎ ይጠበቃል። እስራኤል ከሐማስ ጋር የምታደርገው ዓለም አቀፍ ድርድር አዲስ የተኩስ አቁም ላይ ለመድረስና በሐማስ ቁጥጥር ስር የሚገኙ 59 እስራኤላውያን 24ቱ በህይወት አሉ ተብሎ ይታመናል ማስለቀቅ ሳይቻል ቀርቷል። እስራኤል ለሁለት ወር የዘለቀው የተኩስ አቁም አቅቶ እንደ አውሮፓውያን ያን አቆጣጠር መጋቢት 18 ዳግመኛ የተጠናከረ ወታደራዊ ዘመቻ ከጀመረች ወዲህ አንድም እስራኤላዊ ታጋች ማስለቀቅ አልቻለችም። በሌላ በኩል እስራኤል በዋና አየር ማረፊያ የደረሰባት የሚሳኤል ጥቃት ተከትሎ በየመን ሁቲዎች ላይ የአጸፋ እርምጃ እንደምትወስድ ገልጻለች። የእስራኤል ጦር ከየመን የተተኮሰ ሚሳይልን ለመጥለፍ መሞከሩን ማስታወቁን ተከትሎ የሀገሪቱ ፖሊስ በሀገሪቱ ዋና ዓለም አቀፍ አውሮፕላን ማረፊያ አካባቢ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 ከየመን የተተኮሰ መሆኑን የእስራኤል ጦር ማረጋገጡን ገልጾ ሚሳይሉን ለመጥለፍ የተደረገው ሙከራ እንዳልተሳካ አስታውቋል። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተሏቻቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም